ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አሪፍ ፊልም ይዤላችሁ መጥቻለሁ። ቪዲዮን ላይክ በማድረግ ጀምሩ። ለቻነላችን አዲስ ከሆናችሁ ደግሞ ቻነላችንን ሰብስክራይብ፣ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰባችን ሆኑ። ፊልሙ ሲጀምር የትልቅ ድርጅት ወራሽ እና የማፊያ ቡድን አለቃ የሆነውን ፓንሱንን ያሳየናል። ህይወቱ በጣም ቅንጡ የሚባል ቢሆንም የትዳር ህይወቱ ግን ስኬታማ አይደለም። ይሁን ባለቤቱ ስትሆን ያገባት አባቷ የሃንግሩፕ ፕሬዚዳንት ስለሆነ ብቻ ነው። ፓንሱ የስራ ቦታው እንደደረሰ የእንጨት ስራዎች ባለሙያና ባለቤት የሆነው ሰው ቦታውን አለቅም ማለቱን ለፓንሱ ተነገረው። ፓንሱ የቀጣዩን ፕሮጀክት በአግባቡ ለማከናወን የእሱ ቀኝ እጅ የሆነውን ሚስተር ባንግን ጠርቶ በአንድም ሆነ በሌላ መንገድ ተጠቅመ የእንጨት ባለሙያውን አስወጣው አለው። ከጥቂት ቆይታ በኋላ የእንጨት ባለሙያ የሆነው ጆንግ አመፀኞቹ ለቅቄ እንዲወጣ ጉልበት ይጠቀማሉ ብሎ ሀሳብ ውስጥ ገባ። የፈራው አልቀረም፣ ወዲያውኑ ሚስተር ባንክ ወደ ሱቁ ገብቶ ወረቀቱ ላይ ለመልቀቅ የማትፈርም ከሆነ ብሎ እጁን ጎትቶ ወደ ማሽኑ አስጠጋው። ጆንግ ምንም ምርጫ ስላልነበረው ሱቁን አሳልፎ ሰጣቸው። በቀጣዩ ቀን ፓንሱ እድሜ ጠገብ ወደ ሆነውና በጣም የወደው ወደ ነበረው ሬስቶራንት ኢንዶሚ ለመብላት ሄደ። ከሱ ፊት ለፊት የተቀመጠው የሃይስኩል ማሪ የሆነው ዶንግ እንዶም እየበላ እየተዝናና ተመለከተው። በስተመጨረሻም ዶንግ ሊከፍል ሲል ዋሌቱን እንደረሳው ተናግሮ ባለቤቱን ደጋግሞ ይቅርታ ጠየቃት። እሷም ይቅር ብያለሁ፣ ፓንሱ ይከፍልልሃል፣ አትጨነቅ አለችው። ማፊያው በሬስቶራንቱ ባለቤት ድርጊት በጣም ተገርሟል። ነገር ግን ለመክፈል አላመነታም። የምግብ ቤቱ ባለቤትም በጨዋነቱ ተገርማ ልዩ የሆነ ስጦታ እንደምትሰጠው ቃል ገባችለት። ከጥቂት ቆይታ በኋላ ዶንግ የቴሌቪዥን አንቴና ላይ ጫማው ተሰቅሎበት እሱን ለመውረድ እየሞከረ ያለ መቆም አቅቶ ተንሸራቶ ፓንሱ ላይ ወደቀ። ፓንሱ አይኑን ሲገልጥ ራሱን ሆስፒታል አልጋ ላይ አገኘው። ከዚያም አንድ ወጣት ነርስ ተማሪው ነቃ ብላ ተጣርታ አዋራችው። ግራ ተጋብቶ ወጥቶ በሆስፒታሉ ኮሪደር ላይ መራመድ ጀመረ። እናም ራሱን ሌላ አልጋ ላይ ተኝቶ ሲያየው ደነገጠ። ወዲያው የእንጨት ሥራ ባለሙያ የሆነው ጆንግ ልጅ ብሎ እላዩ ላይ ተጠመጠመ። ግራ የተጋባው ፓንሱ እራሱን በመስታወት እንደተመለከተ ከፈሪው ልጅ ጋር ሰውነታቸው እንደተለዋወጠ ተረዳ። በአጋጣሚ ጆንግ ላለፉት ቀናት እንደሚገለው ሲያስፈራራው የነበረው ሰው የጆንግ አባት ነበር። ፓንሱ ከሌላው ጊዜ የተለየ ባህሪያትን ማሳየት ጀመረ። አባቱንም ልቀቀኝ ብሎ እጁን መነጨቀው። ዶክተሩም የሪትሮግሬድ አሚኔዝ የተባለ ችግር እንዳጋጠመው ነገረችው። ፓንሱ የሬስቶራንቱ ባለቤት ቃል የገባችለት ነገር ትዝ ሲለው እየሮጠ በድጋሚ ሊያገኛት ሄደ። ይሁን እንጂ ቦታው ሲደርስ ሬስቶራንቱ ተዘግቷል። ሴትየዋንም ሊያገኛት አልቻለም። ከጥቂት ቆይታ በኋላ የእሱ ተቀናቃኝ የሆነው ያን ፓንሱ ኮማ ላይ እንደሆነ ሲሰማ በጣም ደስ አለው። ያገኘውንም አጋጣሚ በመጠቀም ፓንሱንን ለመግደል ወሰነ። ማታ ላይ ፓንሱ ወደ ቤቱ ሄደ። ባለቤቱ ስትመለከተው ደነገጠች። ፓንሱ የተፈጠረውን ሁኔታ ሊያስረዳስ ቢሞክርም ይሁን ለመስማት አልፈቀደችም። ወዲያውኑ ጥበቃዎችን ጠርታ ከቤት አስወጣቸው። ከዚያም ወደ ፖሊስ ጣቢያ ተወሰደ። ምስኪን አባቱ ልጁ ባሳየው የባህሪ ለውጥ በጣም ጭንቀት ውስጥ ገብቷል። ፖሊሶቹም የአባቱን ጭንቀትና የልጁን ሁኔታ በመረዳት ለቀቁት። በቀጣዩ ትዕይንት ፓንሱ ወደ ነበረበት ለመመለስ አልጋው ላይ እየተወረወረ በተደጋጋሚ ቢወድቅም ወደ ነበረበት ሊመለስ ግን አልቻለም። ከዚያም ዶንግ ወደ ተኛበት አልጋ ሄዶ እላዩ ላይ ተወረወረበት። ሁኔታውን የተመለከተው ቀኝ እጅ የሆነው ሚስተር ባንክ ክፍሉ በመግባት በፍጥነት አስቆመው። ፓንሱ እንዲረዳው ደጋግሞ ቢነግራውም ባንክ ሊገለው ነው ብሎ በማሰብ ከክፍሉ እንዲወጣ አደረገው። ፓንሱ በሰራተኞቹ በመናቁ ቀጥ ብሎ ወደ ዶንግ ቤት ከዶንግ አባት ጋር ሄደ። ቤቱ በጣም ጠባብ ነበር። ነገር ግን ሌሎች በጣም ብዙ ችግር ስለነበሩበት ትኩረት ሊሰጠው አልፈለገም። ጆንግ በፍጥነት ይሻለው በማሰብ የተለያዩ ምግቦችን አብስሎ አቀረበለት። በመጀመሪያ ፓንሱ ይህን ሁሉ ያቀረብከው ለማን ነው? እኔ አልበላም አለው። ነገር ግን ከጥቂት ቆይታ በኋላ ሳህኖቹ በሙሉ ባዶ ሆኑ። ፓንሱም ምንም እንኳን አይምሮዬ ቢቀየርም ሰውነቴ ግን የዶንግ ነው አለ። ጆንግ ትምህርት ቤት ውስጥ ቡሊ ተደርጎ ነው ከፎቅ ላይ ራሱን ሊወረውር የቻለው ብሎ አሰበ። በቀጣዩ ቀን ከዶንግ ጋር ትምህርት ቤት ሄደ። ከርዕሰ መምሩ ጋርም ተገናኘ። እናም ቡሊ ስለሚያደርጉ ተማሪዎች ርዕሰ መምሩ ሲጠይቀው፣ ርዕሰ መምሩ እንደዚህ አይነት ነገር በትምህርት ቤታችን ውስጥ ተፈጥሮ አያውቅም ብሎ መለሰለት። ፓንሱ እያዋሸው እንደሆነ አይኑን አይቶ ተረዳ። እናም አደጋው በምን ምክንያት እንደተፈጠረ ለማወቅ ወሰነ። ክፍል ውስጥ እንደገባ አንድ ላይ ተሰብስበው ተቀምጠው የነበሩ ወንዶች ቀለዱበት፣ እናም ሰደቡት። ፓንሱ ወዲያውኑ ዶንግ ሲቀለድበትና ቡሊ ሲደረግ እንደነበር ተገነዘበ። በምሳ ሰዓት ሃንጂንግ የተባለች ልጅ በመጥፎ ተማሪ ተመሳሳይ ነገር ሲደርስባት ተመለከተ። ምግቧ ላይ ለስላሳ ጨምረው እንድት በላው አደረጉ። ከዛ የተረፈውንም እላዋ ላይ ገለበጡት። ፓንሱ ጠርቶ ተናገራቸው። ንግግሩ የቡሊ አድራጊዎቹን አዛዥ አስቆጣ። ፓንሱ ያለውን የድብድብ ብቃት ከማሳየቱ በፊት ግን አስተማሪ ገባ። ታንም በኋላ እንገናኛለን ብሎ ትሄደ። ወደ ቤት ሲሄዱ ጠብቀው ፓንሱን አስቁመው ነገር ፈለጉት። እሱም ብዙ ጉልበት ሳይጠቀም ሁሉንም በጥፊ መቷቸው ሄደ። በሌላኛው ቀን መታጠቢያ ቤት ውስጥ ሌላ ልጅን ቡሊ ሲያደርጉ ተመለከታቸው። ፓንሱ ምስኪኑን ልጅ ረዳውና ሁሉንም ቀጠቀጣቸው። ከዚያም የታንን ስልክ ነገ መልስልሃለሁ ብሎ ይዞት ሄደ። ቡሊ አድራጊዎቹን ፈርተው የፈለገውን እንዲያደርግ ፈቀዱለት። ቤቱ ሄዶ ስልኩን እየተመለከተ እያለ አንድ ቪዲዮ አገኘ። ሲከፍተው የአደጋው ቀን የተቀረጸ ቪዲዮ ነበር። ታንና ጓደኞቹ የዶንግ ጫማን የአንቴና ብረት ላይ ሰቅለውበት እሱን ለመውረድ ሲሞክር እንደወደቀ የሚያሳየውን ቪዲዮ አየ። እናም ከፎቅ ላይ ለመውደቁና ሰውነታቸው መቀያየሩ ምክንያት እሱ መሆኑን ተረዳ። በቀጣዩ ቀን የቡድናቸው መሪ ሆነው ስልክ ለምንሰጣችሁት ቪዲዮ እኮ እዛ ላይ ነው ያለው በማለት ጓደኞቹን መታቸው። ፓንሱ ወዲያውኑ ደርሶ ረጋ ባለ መልኩ ከዚህ በኋላ ማንንም እንዳትነካ፣ አለበለዚያ ይህን ቪዲዮ ለቀዋለሁ ብሎ አስጠነቀቀው። መሪያቸውም ሌላ ምርጫ ስላልነበረው ተስማማ። በሌላ በኩል የፓንሱ ባለቤት የሆነችው ይሁን ባለቤቷ ኮማ ውስጥ በመሆኑ አጋጣሚውን በመጠቀም ሌላ ወጣት እጮኛ ያዘች። የፓንሱ ተቀናቃኝ የሆነው ያንግ ደግሞ ያለውን ሁኔታ ተጠቅሞ ከእሱ ጋር አብራ እንድትሰራ ያለበለዚያ ግን እያደረገች ያለችውን ነገር እንደሚያጋልጥባት አስፈራራት። እናም አንድ ላይ ሆነው ፓንሱን ለመጣል አቀዱ። የአንቀን ምሽት ላይ ፓንሱ ወደ ሆስፒታል ሄዶ ከባንክ ጋር ተገናኘ። እናም ስላሳለፋቸው ሁኔታዎች በሙሉ ዝርግፍ አድርጎ ነገረው። በስተመጨረሻ ማንነቱን አረጋግጠለት። በቀጣዩ ቀን ከትምህርት ቤት እየተመለሰ እያለ ከሃንጂንግ ጋር ተጋጨ። እሷም ሳታየው አሻንጉሊቷን ጥላው ሄደች። እሱም ተከትሏት ሄዶ አሻንጉሊቷን መለሰላት። በዚህ ጊዜ እናቷን ሰንን ተመለከታት። ፓንሱ ደነገጠ። ሰን የመጀመሪያ ፍቅረኛው ነበረች። ነገር ግን የአሁኗን ባለቤቱን ለማግባት ጥሏት እንደሄደ አስታወሰ። ፓንሱ በስሟ ጠራት። ምን አይነት ስርዓት የሌለ ተማሪ ነ ትልቅ ሰው እንዴት በስም ትጠራለህ? ብላ ወዲያው አባረረችው። በቀጣዩ ቀን ትምህርት ቤት ድሮ ከሰን ጋር ቀናቸውን እንዴት ያሳልፉ እንደነበር ተማሪዎች እያሉ የነበረውን ነገር ሁሉ በአይኑ ላይ መጣበት። ወዲያውኑ ሃንጂንግ መጣች። ከዚያም ሜዲኒ ምርመራ ለማድረግ ፀጉሯን ወሰደ። ውጤቱም መጣ። ሃንጂንግ ልጁ እንደሆነች አወቀ። ያን ተከትሎ ሳንን ለማግኘት ሄደ። ቀስ ብሎም ስለ ህይወቷ ጠየቃት። ሰን ባሏ ጥሩ ሰው ስላልነበረ ልጇን ብቻ እንዳሳደገቻት ነገረችው። ፓንሱም መጥፎ ስሜት ተሰማው። የሚወዳቸው ሰዎች በእሷ ለመኖር ምክንያት ብዙ ነገሮች ውስጥ እያለፉ እንደሆነ ተረዳ። በሌላ በኩል አሁን ባለቤቱ የሆነችው ዩን ፓንሱ የድርጅቱን ገንዘብ እየመዘበረ ለግል ጥቅሙ እያዋለ ነው የሚል ፌክ የሆነ መረጃ ለአባቷ ቀረበችለት። እውነታው ግን እንደዛ አይደለም። እንደዚህ አድርጊ ተብላ በተቀናቃኙ ሚስተር ያንግ ታዛ ነው። አባቷን ማምናት ፓንሱ እንደመጣ ካለበት ስልጣን ሊያስወግደውና ከድርጅቱ ሊያሰናብተው ወሰነ። በሌላ በኩል ፓንሱ ውፍረቱን ለመቀነስ እና ከልጇ አጠገብ ለመሆን ጂም ጀመረ። ልጁም ራሷን ለመከላከል ለመማር ጂም ሄደች። ነገር ግን ዞር ዞር ብላ ከተመለከተች በኋላ ተመልሳ ልትሄድ ስትል ሚስተር ባንክ አሰልጣኝ በመምሰል አስቆማትና አሳምኖ ስልጠናውን እንድትጀምር አደረጋት። ከዚያን ቀን ጀምሮ አባትና ልጅ አብረው መሰልጠንና መግባባት ጀመሩ። በጊዜ ሂደት ፓንሱ ውፍረቱን ቀንሶ የሚገርም አቋም ያዘ። የትምህርት ቤቶቹ ሴቶች ቡል የሚያደርጉትን ልጆች ጨምሮ ሁሉም ተገርመው ይመለከቱት ጀመር። ምሳ ሰዓት ላይ ሃንጂ የሚያሰቃዩት ልጆች በድጋሚ አስቆሟት። ነገር ግን በአሁኑ ዝም አላለቻቸውም። ለሁሉም ዋጋቸውን ሰጠቻቸው። እናም ራሷን በአግባቡ ተከላከለች። ሌሎችን ተማሪዎች ደንግጠው ተመለከቷት። ያን ቀን ምሽት ላይ ፓንሱ ወደ ሰን ሬስቶራንት በድጋሚ ሄዶ እየተመገበ እያወሩ ያለ ሰን የመጀመሪያ ፍቅረኛዋን ብታገኘው ልትገለው እንደምትፈልግ ነገረችው። ስለ እሱ እንደምታወራ የተረዳው ፓንሱ የእንግጦ በአፉ ይዞት የነበረው ውሃት ትናለው። ሰን ሌላ ደንበኛ ልታስተናግድ ስትሄድ ደንበኛው መቀመጫዋን መታት። በሁኔታ የተበሳጨው ፓንሱ ሰንን ወደ አንድ ክፍል ካስገባት በኋላ ሰውየውን ቀጠቀጠው። ሰን አስቆመችውና ይህን ባህሪ ከየት ነው ያመጣኸው ብላ ጠየቀችው። ፓንሱ ቁጭ ባይላትና ከዱንግ ጋር ሰውነታቸው እንደተቀያየሩ ሁሉንም ነገር ነገራት። በመጀመሪያ አላመነችውም። ፓንሱም ስላሳለፍነው ነገር የፈለግሽን ነገር ጠይቅኝ አላት። ስትጠይቀው ሁሉንም ጥያቄ ሲመልስላት ሰን ደነገጠች። አሁንም ሂድልኝ እንዳለፉት ዓመታት ከህይወታችን ውጣልን አለችው። ቀንጨባ አድርጎ ሰንና ፓንሱ ልጆች እያሉ ለመጨረሻ ጊዜ ንቀት በተሞላበት መልኩ የአለቃውን ልጅ ሊያገባ እንደሆነና እንድትረሳው ነግሯት እንደሄደ አስታወሰ። በቀጣዩ ቀን የትምህርት ቤታቸው ታዋቂ ልጅ ሚንሆ ሃንጂንግን የልደቱ ፓርቲ ላይ እንድትመጣ ጋበዛት። ሃንጂንግ በህይወቷ ፓርቲ ላይ ተጠርታ ስለማታውቅ የሚንሆን ትክክለኛ ሀሳብ ሳትረዳ በጉጉት ግብዣውን ተቀበለች። ፓንሱና ሰን ሬስቶራንት ተገናኙ። ሰን ከህይወታችን እንድትወጣ ፈልጋለሁ አለች። ፓንሱ ሊያስረዳት ሞከረ፣ ነገር ግን አልሆነም። ሰን ተነስታ ልትሄድ ስትል በሬስቶራንቱ ታድመው የነበሩ ሰዎች እየተመለከቱት ግጥም አድርጎ ከንፈሯን ሳማት። ታዳሚዎቹ ፓንሱ ከሰን በግማሽ ዕድሜ በጣም ስለሚያንስ ደነገጡ። ሰን ገፈተረችውና በጥፊ መታችው። ነገር ግን ፓንሱ ሊያቆም አልቻለም። ውጪ ድረስ ተከትሏት እየሄደ ሊያስረዳት እየሞከረ እያለ ከጓደኛው ስልክ ተደውሎ ፓርቲው ላይ ሃንጂንግን ቡሊ ሊያደርጓት እንደሆነ ነገረው። እሱም እየሮጠ ቦታው ላይ ሲደርስ ሚንሆ አልኮሉን ሃንጂንግ ላይ ሲደፋ አባት ተመለከተው። ልጁ ስታለቅ ሲመለከት በንዴት ከባት የነበሩትን ወንዶች በሙሉ ቅጥቅጥ አደረጋቸው። ሁኔታውን የተመለከተችው ልጅም በፍቅሩ ወደቀች። ሃንጂንግም ሚንሆን ገፍትራ ውሃ ውስጥ ከተተችው። ከዚያም አባትና ልጅ ተያይዘው ወጡ። በቀጣዩ ቀን ሚስተር ባንክ ለፓንሱ ሚስቱ ከተቀናቃኙ ጋር በመሆን ከድርጅቱ ሊያስወግዱት እንደሆነ ሲነግረው ፓንሱ ለሃን በሚስተር ባንክ በኩል ደብዳቤ ይላከ። ያን ቀን ፓንሱ ሰፈር ውስጥ እየተዘዋወረ እያለ የክፍሉ ተማሪ የሆነች አንድ ልጅ መታ፣ ፍቅረኛ እንድትሆን ፈልጋለሁ ስትለው የተማሪ ፍቅረኛ አልፈልግም አላት። ወዲያውኑ ልጁ ሃንጂንግ መታ ተመሳሳይ ጥያቄ ጠየቀችው። ካንሱን በድንጋጤ በፍጹም ፍቅረኛ የላደርግሽ አልችልም ብሎ ጥሏት ሄደ። ቤት እንደደረሰች እናቷ ሰን ልጇ አባቷን እንዳፈቀረች ስትረዳ እንድትርቃዋ አጥብቃ ነገረቻት። ማታ የፓንሱ ተቀናቃኝ የሆነው ያንግ ሆስፒታል ተደብቆ ገብቶ ዶንግን ሊገለው ሲል በድንገት ዶንግ ነቃ። ባንክም ደንግጦ ራሱን ሳተ። ዶንግ ራሱን እንዳወቀ የሰውነቱ ለውጥ ስላስደነገጠው ሮጠ ወደ አባቱ ሄደ። አባቱ ጆንግ ደግሞ ሊያጭበረብረኝ ነው የመጣው ብሎ ፖሊስ ሊጠራ ሲል ፓንሱ ደረሰ። እናም ሁሉንም ነገር ዝርዝር አድርጎ አስረዳው። ጆንግ የተወሰኑ ጥርጣሬዎች ቢኖሩትም አመናቸው። ያን ተከትሎ ፓንሱ ከሰን ጋር የተፈጠረውን ችግር ለመፍታት ዶንግን ግን እርዳታ እንፈልጋለው አለው። ከዚያም ተያይዘው ወደ ሬስቶራንቱ ሄደው ወደ የራሳቸው ሰውነት የተመለሱ አስመስለው ዶንግ ይቅርታ ጠየቃት። ፓንሱ እንደነቃ ያወቁት የአንግና ጠባቂዎቹ ዶንግን ግን ከሆስፒታል ተከትለው ለአንዴና ለመጨረሻ ጊዜ ሊገሉት እንደመጡ ሲነግሩት ዶንግ እያለቀሰ እንዳይገሉት መለመን ጀመረ። ሁኔታው የአንግንና ጠባቂዎቹን አስገረማቸው። ምክንያቱም እነሱ የፓንሱ ሰውነት ውስጥ የሃይ ስኩል ተማሪ እንዳለ አልተረዱም። ፓንሱ ሰንና ዶን ግን ወደ ሌላ ክፍል ካስገባቸው በኋላ ብቻውን መደባደብ ጀመረ፣ ነገር ግን ተዘጋጅተውበት ስለመጡ አልቻላቸውም። ከዚያም ሰን ወታ የጋዙን ሲሊንደር ከፍታ ቤቱን ሳላጋየው ቶሎ ቤቱን ለቃችሁ ብትወጡ ይሻላል አለቻቸው። በዚህን ጊዜ ያንግና ጠባቂዎቹ እየሮጡ ሄዱ። እናም በተፈጠረው ነገር ምክንያት ሰን እንደዋሿት ተረዳች። ነገር ግን አሁንም ዶንግን እንደ ፓንሱን የምታዋራው፣ እናም እሱ ባለመኖሩ በህይወቷ ላይ ምን ያህል ከባድ ነገር እንዳሳለፈች እያለቀሰች ነገረችው። ከዚያም ተቃቀፉ። በሌላ በኩል ሚስተር ሃን ልጁ ሌላ ጮኛ ስለያዘች ባለቤቷን ችግር ውስጥ ለመክተት እንደዋሸ ሲያሰጩ ተረዳ። ሀም በድርጊቷ ተበሳጭቶ ምንም አይነት ውርስ እንደማይሰጣት ነገራት። እናም ፓንሱን በፍጥነት ሊያገኘው እንደሚፈልግ ነገረው። ይሁን እንጂ ፓንሱ በዶንግ ሰውነት ውስጥ ስላለ ብቻውን ሄዶ ማናገር ስለማይችል ዶንግ ጆሮ ላይ ማዳመጫ አድርገውለት ገባ። ለትንሽ ደቂቃዎች ከሰራ በኋላ ማዳመጫው ተበላሸ። ሃንስ ለቤተሰቦቹ ጠየቁት። ማዳመጫው በመቋረጡ ምክንያት ዶንግ ለፓንሱ ብቻውን መወሰን ከበደው። እናም ከሆስፒታል ከወጣው በኋላ ቤተሰብ በጣም ጠቃሚና አስፈላጊ ነገር እንደሆነ ተረድቻለሁ። ከዚህ በኋላ ጊዜን ከቤተሰቦቼ ጋር ነው ማሳለፍ የሚፈልገው ብሎ ከሃን ግሩፕ ራሱን አገለለ። ሃንም ውሳኔውን በማክበር እንዲሄድ ፈቀደለት። እናም ዶንግ ወደ መኪናው ሲመለስ ፓንሱ አቀፈውና ትክክለኛውን ነገር ያደረከው አለው። ደስታቸውን አጣጥሞ ሳይጨርሱ በሁኔታው የተበሳጨቸው ይሁን ሁለቱንም በመኪና ገጨቻቸው። ፓንሱ በከፍተኛ ሁኔታ ተጎድቶ ስለነበር ወደ ሆስፒታል ተወሰደ። ወደ ኦፕሬሽን ክፍል ከመግባቱ በፊት ከቤተሰቦቹ ጋር እያወራ እያለ ዶንግ በድንገት ወደቀ። ወደ ቀዶ ጥገና ክፍል ከገባ በኋላ ፓንሱ መጀመሪያ ሰውነታቸውን ያቀያየረችውን ሴት የሰርጀሪ ልብስ ለብሳ አያት። እሷም ስጦታውን ወደድከው ብላ ጠየቀችው። ከዛ በኋላ ሁለቱንም ወደ ቀደመ ማንነታቸው መለሰቻቸው። ከስድስት ወር በኋላ ዶንግ በራሱ ሰውነትና ማንነት ትምህርት ቤት ሲመለስ ሁሉም ተማሪዎች አክብረውት ጥሩ አቀባበል አደረጉለት። ከሃንጂንግ ጋርም ፍቅር ጀመሩ። በሌላ በኩል ፓንሱ ሰን በጥሩ ሁኔታ ስራዋን እንድታከናውን የተሻለ ቦታ ገዛላት። ጆንግን ጨምሮ ሁሉም ሰራተኞቿ ሆነው መስራት ቀጠሉ። ፊልሙ እዚህ ላይ አለቀ። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ፣ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና ስቴት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ድረስ ቻው ቻው።